ሰላም እንዴት ናችሁ? የኛ ውድ ውድ ቤተሰቦች፣ ዛሬ ከምላችሁ በላይ ደንግጫለሁ። ወይም ታሜ የሆነ ችግር ደርሶበታል ተጎድቷል መሰለኝ እና ሰፈራቸው አካባቢ ነው ያለሁት ቤት ይነግራኝ ነው የመጣሁት። እንግዲህ ቀላልም ትልቅ ይሆን አላቅም። እንግዲህ ገብቼ ያየዋለሁ ማለት ነው። እና እንግዲህ ያው ማን እንደጎዳውም አላቅም፣ ብቻ ተጎድቷን ያለችኝ አላቅም። አሁን ገብተን እናያለን። ተከታተሉኝ። ሻማለ እዚህኛው ነው እዚያኛው ነው? ይኔ ጉዴ! ታሜ ምን ሆነህ ነው? ምንድን ነው የሆንከው? ምን ሆነህ ነው? እጅ አንተ ምን ሆነህ ነው? ንገረኝ። ምንድን ነው የሆንከው? አንተ እጅ ምን ሆነህ ነው? እንደዚህ የተጎዳኩ አልመሰለኝም። ቤት ቤቲ ይነግረኝ ነው የመጣሁት ምንድን ነው የሆንከው? ንገረኝ እኮ ምንድነው የሆንከው? ተናገራ! እንዴ ኧረ በእናትህ ንገረኝ። እሺ ምን ሆነ? ምንድን እንደዚህ ጎዳህ? ማን ነው

ብዙ ነገሮች ሊፈጠሩ ይችሉ ነበር

ይሻልና አንቺ ደግሞ ግን አንቺ ስላዳሹ ወይም እንደዚህ እዚህ ቦታ ስላዳሹ አመሰግናለሁ። ምንም ችግር የለው። ሰው ግን በማስፈልገው ሰዓት በጣም በጣም ባለቤት ላይ ነው። ማንኛውም ሰው የሚያደርገው ነገር ነው ያደረኩት፣ እኮ በጣም አመሰግናለሁ። እኔ ትኝ ኖርማል ውጪ ወጣው ቀን ከእሷም ጋር ሆናን እናገኝሻለሁ። ለማንኛውም ግን ቡርኬን ያወራዋለሁ እኮ ቡርኬን ግን እንዴት እንደዚህ ቆርጦ እንደዚህ ሊያደርግ ቻለ?

የለብሽም ማለት ነው። ከዚህ በኋላ እኛ እናወራዋለን። ምስሉ አይ ችግር የለም እኔ እነግረዋለሁ። አይ አንቺ መንገር አይጠበቅብሽም። አሁን ዛሬ እንደዚህ ካደረገ፣ ቀጣይ ደግሞ ይህች ልጅ ከመግደል ወደኋላ አይልም እና የሆነ መፍትሄ የምትሰጪው ወይ የምታውቂው ከሆነ የሆነ የሚደረግ ነገር ካለ አይ ችግር የለም ቡሩኬን እናወራዋለሁ። ለማንኛውም እናንተ ተረጋጉ እሺ። አሁን ለእኛ ተውት።

ምክንያቱም ሰው ሳይጎዳም ሳይሆን የሚለው ነገር የለም። እግዚአብሔር የሚያስገሪ ነው። እሱ አፍርጣት ሆኖ ሊሆን እንዲያደርስ እና አንቺም ደግሞ ሌላ ነገር ደግሞ እንደዚህ ያደረገው ምናምን ይሄ ደግሞ አሁንም ቢሆን እናንተም ብትሆኑ በቃ የትኛውን ሊሆን የሚችለው ሊደረግ የሚችለው ነው። እኔ እንደ አጋጣሚ እኔ ሰላም ማውረድ ፈልጌ ነው እንጂ ይሄ ነገር ይፈጠራል ብዬ አስቤ አደለም። ግን ከተፈጠረ በኋላ ተፈጠረ። እናንተም ብሩኬ ላይ ምንም ነገር ለማድረግ እንዳትሞክሩ። ምክንያቱም እኔ አሁንም ዛሬው ነገ ቢሆን መታረቅን ነው የምፈልገው። ለአንዴና ለመጨረሻ ጊዜ ደንቢ ጋር ይሄዳል፣ እርቅን ጥየቃ ማለት ነው እኔ ከመታረቅ ዳጋለ ምክንያቱም ከእርቅ እንጂ ከፀብ ምንም አይገኝም፣ ምንም እንደማይገኝም ተረድቻለሁ። ያኔ የሆነ ነገር በሆነ ኖሮ ዛሬ እዚህ ጋር ቁጭ አንልም ነበር፣ ሁሉም የራሱ እንትን ይል ነበር። እና እኔ ስለተረፍኩ እግዚአብሔርን ማመስገን አለባቸው እንጂ ለሌላ በቀን ምናምን ምናምን አለ። እኔ ማየው ለምለም ነው። ብዙ ነገር አለ ለምለም ምናምን፣ ማንም ማለት ሳይሆን፣ ያው እሱ በወንድ ቋንቋ እኛ ማውራት ባለብን ነገር እንዳወራለን ችግር የለውም ማለት ነው። ስለፀቦ ስለመፈጠሩ ምናምን ወይም ደግሞ ሌላ አደጋ ስለማድረሱ አታስብ፣ እሱ ችግር የለውም። እኛ ግን እሱን በምናወራበት መንገድ እናወራዋለን። ብቻ አንተ ሊነ፣ ያው ወደ ስራ መመለስ ካለብህ ራስህ ቆሞ የት ይመጭ ለምለም ለምለም ለእኔ ብዙ ነገር አድርጋለኛለ። ገብታችኋል

ስራት ጅን የመጣሁት ለማንኛውም፣ አንቺ ደግሞ ይህን ሁሉ ነገር ስላደረግሽ ነገር እኔ እና ነው እኔም ድጋሜ እንዳልሞት ወይ ሌላ ነገር ራሴ ላይ እንዳልፈጥር ካልፈለጋችሁ በስተቀር ብሩኬ ምንም እንዳታ ምንምም እንዳታ ምክንያቱም እኔ ከሱ ጋር ሳይሆን ለምለም ለእኔ ያደረገችልኝ ብዙ ነገር አለ እኮ መጥፎ። እሺ እኛ እኮ አሁን መጥፎ አይደለም እናደርገው እኮ እናወራለን። እንደ ምንድን ነው ያደረገ ብለን ጠይቋል። እንዲህ እኮ

አንተ ራስህ ላይ መስራት አለብህ። እሱ የሰው ሰው በዚህ ልክ ጉዳት አድርሶ እንደፈለገው የሚዝናናበትና እንደፈለገው የሚሆንበት ምን ምክንያት የለም ማለት ነው። ለእኔ የቡሩኬ ማዘር ካረገችልኝ በላይ ሩኪ ያደረገልኝ ነገር እንትን አይደለም። ነገር እንትን አንተ እኮ እኮ እና ታዲያ ቢያንስ ሳሚ ለምን ነው

እእኛም አትፈልገንም እድ እንድጸወጣኝ እንዴ ስለዚህ ምግብ ብላ በርታ ለእኔ ይኸውላችሁ እየመጣችሁ ከጠየቃችሁን በቂ ነገር ግን ሌላ ነገር አደርጋለው ብትሉ እናቴ ነው። አሁን ሰለሱ ምንም ማሰብ የለብህም። ገባህ? አንድ እና አንድ ማሰብ ያለብህ ስለ ጤና ብቻ ነው። እዚህ የሆነ መፍትሄ መበጀት አለበት። ገባህ? ካርለ እሺ። በቃ እንደዚህ ነበር

እኔ መልካም ነው ያደረገው መቼ አልኩኝ? መልካም ነው ያደረገው አላልኩም፣ ግን ማየት አለብሽ። አደረገ አይደል? በቃ ከሆነ ባለሆነ የሆነ ሆኖ አለበቃ እኔ የምፈልገው ዛሬም ነገ የሚሆን እርቅ ነው። ይሄንን አንቺ የምትደረጅ እሚገባ አለምራሱ ይሄንን መቋቋም አቅጣት ነው ያ ስለሆነ እኔ ደግሞ እርቅ ነው የምፈልገው፣ እሱ ብቻ ነው። ግን እኔ አይመስለኝም። እሱ አሁን ስለ አንተ ህመም ሳይሆን ስለ እኔ እዚህ መምጣት ነው እያሰበች ያለችው። ወይኔ ሁለት ቦታ ተከፈልኩ።